አሰላሙ አለይኩም ወረሕመቱላሂ ወበረካቱ የተከበራችሁ ተከታታይ ወንድሞቼ ሰላም። አልሐምዱሊላህ ዛሬ ይሄ መጅሊስ እንግዲህ በሙሉ ተጠናቋል ከነመጋረጃው። እንደዚሁም ደግሞ የወንድሞቻችን ሀሳብ በድጋሚ ዛሬ ይዘን መጥተናል። ስለዚህ መጋረጃዎችንም ሆነ መጅሊሶችን በጣም በሚያምር ሁኔታ ይዘን ስለዚህ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ቻናሉን ደግሞ እስከ መጨረሻ ድረስ በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት እጠይቃለሁ። እንግዲህ ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታይ ዛሬ ወንድሞቼን እንግዲህ ወደ ስራ ቦታ ጋብዣቸዋለሁ። ሀሳብ አስተያየትን ከእኔ ብቻ ሳይሆን ከወንድሞቼም ሀሳብ አስተያየት እንድትቀበሉልኝ በአክብሮት ጠይቃለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እስኪ እንዴት አያችሁ ስራዎቻችን። ሰዑዲ አረቢያ መጅሊስ የምትፈልጉ የተለያዩ ነገሮች አሉ መጋረጃ፣ ምንጣፍ ሁሉ ነገር አለ። እንደዚህ አይነት ተዋብ አቅርበናል። ምንጣፎች አሉ፣ ትራሶች አሉ፣ መጅሊሶች። ተፈለጋችሁም ደግሞ ፈርኒቸሩ ሁሉ ነገር አለ። ይህን ይመስላል ማሻአላ። ጸይቁን ደውሉልን እንላለን። ከኤርናዎች ወንድማችሁ ፌሰል እንግዲህ ፌሰልን ታውቁታላችሁ። በኤሌክትሮኒክስ በምጣድ ኤሌክትሮኒክስ እንግዲህ በጣም በሚያምር ሁኔታ የኤሌክትሮኒክስ ስራዎችን እየሰራ የሚገኝ ወንድማችን ነው። መስራት ብቻ አይደለም፣ እስከ ቤት ድረስ ይዞ እየሄደ ለውድ ደንበኞች አገልግሎት እየሰጠ ነው። በጣም በአስተማማኝ ሁኔታ ምናልባት በሀገር ውስጥም ሆነ በውጭም ሆነ ምጣዶችን፣ ስቶቦችንና ማሽነሪዎችን፣ የዳቦ ምጣዶችን፣ ሁሉንም ኤሌክትሪክ እቃዎችን እያቀረበ የሚገኝ ወንድማችን ነው። እንግዲህ ዛሬ ደግሞ እሱ ወደ ስራ ቦታችን ላይ ብቅ ብሎ እስቲ የኛንም የስራ ሁኔታ ሊጎበኝ መጥቷል። እስቲ አሳብ አስተያየቱን ደግሞ ከሱ እናጋብዝራቸዋለሁ። አብራችን ቆዩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? ሰላም ናችኋለን። ሰይድ አረቢያ መጅልስ በጣም የሚገርም ነው፣ ይለያል። በቃ ደረጃ አንድ፣ በቃ ጥራቱን ጠብቆ የሚሰራ ወንድማችን ነው። ባለው ነገር አስተያየት እንቀበላለን። ምንጣፍ አለ፣ መጋረጃ አለ እንዲሁም ደግሞ ሁሉም የተለያየ በከረር በቃ መየስ በከረር በምንፈልጉት ከረር መርጣችሁ ማሰራት ትችላላችሁ ቦንድዱም ደረቅ ቦንድር ነው ው እንደምታየው ነው ደረቅ ደረቅ ቦንድር ነው አንደኛ ደረጃ አንድ ነው የምናመጣውኝ በጣም የሚለይ ቦንድር ነው በጣም ደስ ይላል በምትፈልጉት ሀያ አምስት ሰላሳም አለ ቲክነስ ሀያ አምስት ሀያ በምትፈልጉት አይነት እናንተ በሚመቻቸው አይነት ቦንድድ አዘጋጅተን እኛ ያቀርበናል ከእናንተ ትእዛዝ ብቻ ነው የምንጠብቀው። እና ልብስም አለን ምንጣፍም መጋረጃም እንደዚህ አይነት ምንጣፎችም አለን። በጣም የተለያዩ ምንጣፎች አሉን። አልባሳቶችም፣ መረጋገጫዎች ምናምን አሉን። በቃ አሟልተን እኛ ይዘን ቀርበናል። ወይት ናችሁ ለማዘዝ እኛ ቁጭ ብለን እየጠበቅናችሁ ናችሁ ነው። ወሰላም አለይኩም ወራህመቱላህ ወበረካቱ። ዋሌይኩም ሰላም ወረመቱላ ወበረካቱ። ውድ ተመልካቾች እንግዲህ ወንድሞቻችን ጀዛኩሙላሁ ኸይረን ነው። ኸይረን ጀዛኩሙላሁ ብለናል። ምክንያቱም የሰው ልጅ እንግዲህ ያው ስራዎችን ለሰው ልጅ ነው የምናቀርበው የምናመጣው። ጥራት ያለው ስራ ደግሞ መስራት ለራስ ነው። ስለዚህ እነዚህ ወንድሞቼ አሰርተዋል ለራሳቸው። ስለዚህ ያሰሩትን ነው ለእናንተ ሀሳባቸውን የሰጡት ማለት ነው። ምንጣፎች፣ በካሬ የሚሸጡ ምንጣፎች በተለያዩ ከለሮች አዘጋጅተናል። ልብሶች አሉ፣ መጋረጃዎች፣ ሁሉም ነገር ወንድማቸው እንደነገራችሁ አለን። ስለዚህ እናንተ በውጭም ሆነ በሀገር ውስጥ ያላቸው እህት ወንድሞቼ ቤተሰቡም እየላካችሁ እንዲሁም ደግሞ እየመጣችሁ መጎብኘት ትችላላችሁ። ምርጥ ምርጥ ከረሮች አሉን እንያለ ነው። ስለዚህ እናንተስ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን። ይሄንን ቻናል ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳዘነጉ። ሀሳባችሁን ኮመንት ላይ ጻፉልን። ቀጣይ ቪዲዮ በሌላ መጅሊስ ደግሞ ይዘን ቀርባለን። ይሄ መጅሊስ ሙሉ ለሙሉ ተጠናቋል። አሁን ደግሞ ሌላ ይዘን እመጣለሁ። ኢንሻአላህ አብራችሁን አብራችሁን ስለቆያችሁ ክብር ምስጋናን ለእናንተ ይገባችሁ። ሰላም